አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። የተከበራችሁ የዘይና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ፣ ከእኔ ሁሉ ሰላም። እንደውም ክርስቲያን ወገኔ ሰላም ብያለሁ። እንግዲህ አብዱና ሰይዱ አረባቡ ጌም ተጫውተው ነበረ ቲክቶክ ላይ እና አብዱ አሸንፏል አላሉ። ያው እሱን ለመርዳት ነው ባይ ዘዊት እና ሰይዱ አረባቡም ይሁኑ ሁሉም ያኔ ለዚህ ልጅ እንርዳው፣ ከጎኑ እንሁን ብለው ይሄንን ጌም አዘጋጅተው አላሉ። የማሸነፍ የመሸነፍን ብቻ ሳይሆን ለሱ ለመርዳት ነው አሉ። በጣም ደስ ይላል። እስኪ አወጣኩ ነው ብዙ ሰዓት አምስት መቶ ምናምን ያለው አንተ ሶስት መቶ ደርሰህ ነው ሄድከው ግ እንትኑ ሳያልቅ ገና ነበርኩ ሰዓቱ ታዲያው ምንድነው የሚሻለው እና ወያያቸዋል። አዎ ወያያቸው ቤተሰቦችን አዋያቸው። ያኔ እርግጠኛ እኔ እንዳሸናፊ አሸናፊ ነው የሚቆጠረው

መስጠት የተዘጋጀ አካል ካለ ይስጡ። ወንድም ቤት አካለ ጉዳዩ ችግር የለም ተቀበል። ልጀምር አብ ጀምር ጀምር ጀምር። ምንም ችግር የለም ያላችሁ ስጡት። ሁላችሁም ያዛችሁትን ስጡ። ታብታብ ኮፕሊንግ ሼር በቃ አሁን ደብል ነው። አሁን በሁለት ነው የሚባዛው ሁሉ። አሁን ያላችሁን ይብቁት። ታብ ታብ ታብ ኮፒ ሊንክ ታብ ታብ ኮፒ ሊንክ አድርጉ። ሁላችሁ ያላችሁን ስጡ።

የለም፣ አንድ ነገር አውረዱ። አመሰግናለሁ። ደብሉ እያለቀ ነው። እያለቀ ነው። ደብሉ እያለቀ ነው። ደብሉ እያለቀ ነው። እያለቀ ነው። እያለቀ ነው። አመሰግናለሁ ሪቱ እዚህ ደርሰን እንዳንሸነፍ፣ ያላችሁ አብዲ ቤት ያላችሁ ያላችሁትን ስጡ፣ ወደ ኋላ እንዳትሉ። አብዲ ቤት ያላችሁ ያላችሁትን ስጡ፣ ያላችሁትን ስጡ። በቃ የመጨረሻ አስሊ ኦ ቴንክዩ ሪልቱን እያመሰግናለሁ ታይምንግ ላይ እንዳንሸነፈው ልዩነታችን ትንሽ ነው። ቤተሰብ ዳግም ዳግም ዳግም ቴንክዩ አመሰግናለሁ ቤተሰብ ታይሚንግ ላይ እንዳንሸነፍ፣ አደራችሁ እዚ ደርሰን። ታይሚንግ ላይ እንዳንሸነፍ፣ አብዱ ስጡ፣ ያላችሁን በላቸው። እንደው ለእንትንም እንዳያስቀሩ ይስጡ። አራት አስር ሺህ የቀረችው ትንሽ ነው። የተሰበቀ ታይሚንግ ጠብቆ ታብታ ባርጉት፣ ታብታ ባርጉት፣ ታብታ ኮፕሊንግ አርቱላችሁ እንጂ ነው ያላችሁ፣ ያላችሁ፣ ያላችሁ እንዳያሸነፍ ታይሚንግ ላይ እየመጣ ነው እየመጣ ነው እየመጣ ነው እየመጣ ነው እየመጣ ነው። ደርሰናል፣ ትንሽ ነው የቀረ እየመጣ ነው። ደርሰናል፣ እየደረሱ ነው። ታይሚንግ ላይ ታይሚንግ ላይ ሄዱበት፣ ታይሚንግ ላይ ቤተሰብ፣ ትንሽ ነው ልዩነታችን ትንሽ ነው። ኤራታጁ ቴንክ ዩ ታይሚንግ ላይ ታይሚንግ ላይ አስሚ ታይሚንግ ላይ ወመን ታይሚንግ ላይ

ያ አላህ አያቸው ታለ በጣም ልብ ነካላለን። ያ አላህ እንዴት ነው እንትኑ አረካቱ ራሱ እኮ አብዱ ደንግጦ ማለት ነው። እና እኔ የአንበሳ ጥቅም እንደሆነ አላውቅም፣ ወላሂ ስለግም አላውቅም። ይቅርታ ግን በዚህ አጋጣሚ እያላገሽ ነው ትብሉኝ እና የኢትዮጵያ ሕዝብ በአጠቃላይ ከአብዱ ነበረ ማለት እንትናን እየጠሉ ሳይሆን ወረባቡን ጠልተው ሳይሆን በቃ አብዱ ከነበረበት ችግር ለማውጣት በጣም እነሱም ያው ስለፈለጉ ይሄ የውድር ምናምን ጌማ አይደለም አሉ። ያው አብዱን ለመርዳት ተብሎ የተዘጋጅ ነው ያሉ። ይህንን እናሰባችሁ ጅዛችሁን አላ ይክፈል። የምር እንደዚህ ጥሩ ነገር መስራት በሶሻል ሚዲያ ጥሩ ነገር ይሰራልም፣ መጥፎም ነገር ይሰራል። ባይዘዌ ማለት ነው እና ይህን እናሰባችሁ ስለሰራችሁ አላ ስብሀነው ተዓላ ሚንዳችን ሚንዳችሁን ይክፈላቸው። እና የኢትዮጵያ ሕዝብ በአጠቃላይ ሙስሊም ክርስቲያን ሳይል አብዱን ያው እሱም ከዚህ በፊት እንደዛ ስላደረገ ማለት ነው፣ ያው ጥሩ ስራ እኮ ለመጥፎ ቀን ስንቅ ይሆናል ነው የሚባለው አባባሉ፣ ለሱ ደርሷል። በነገራችሁ ላይ በጣም ደስ ስላል ማሻ አሏህ። እና እሱም ብሔር ምናምን ሳይመርጥ ነበረ እንደዚህ። እንግዲህ እሱም ያው ሙስሊም ክርስቲያን ሳይል ነበረ በፊት እንደዚህ የሚረዳ የነበረው በየመንገዱ እየሄደ እና በጣም ደስ ብሎናል ሳቅ ተመልሶ ማየታችን ማለት ነው። ይህንን ለሱ ብላችሁ ያዘጋጃችሁት አላህ ምንዳችን ይክፈላችሁ። የምር የምር በጣም ደስ ስላል ማለት ነው። በቃ ይሄ ነው። ይኸው ጥሩ ነገር ስሩ፣ አላህ ደግሞ መልሶ ለእናንተው ይከፍላል ማለት ነው። ክፉ የሰራ ሰው መቼም ያ ክፉ ነገር ነው የሚጠብቀው እና ለዚህ ልጅ ያላዘንለት የለም። የቀን ጎዶሎ አያጋጥማችሁ አላህ ስብሀነ ተዓላ ከጥሩ ከጥሩ ያውላችሁ ከጥሩ ጓደኛ ከጥሩ ሰው ማለት ነው። የዚህ ልጅ ሳቅ መመለሱ በጣም ደስ ብሎናል። ወላሂ ይህ ልጅ በጣም ነው የሚያሳዝነኝ። ባይዞ ለምን የሚሰራው ስራ ስለማቀው ማለት ነው። ሶሻል ሚዲያም በደንብ እንደ ልጅ የልጅ ብስል ነበረ። አላህ አንዳንዴ ሱብሃነላህ የሚያመጣባቸው ነገር ሊያስተሚረውም ነው። ክፉ ነገር ሲመጣ ሊያስተሚረንም ነው ለእኛ ማለት ነው። ማማረር አያስፈልግም። ወጣቱ ከዚህ ልጅ ይማራል ብዬ እገምታለሁ። ካሁን በኋላ ጓደኛ ይመርጣል፣ ምናምን ማንን መምረጥ እንዳለበት ይላል። ወሰላም አለይኩም ወረህመቱላሂ ወበረካቱህ።